እኔ እየሰራሁ የላኩትን ብር አንድ ብር ሳይቀር ቤት እየሰራሁ ነው ብሎ ይሆናል ብዬ ትቸላቸው ነበር ገብቷ ሰላም ጤና ይስጥልኝ ውድና የተከበራችሁ እኔ ቤተሰቦች እንዴት ናችሁ ደህና ናቸው ን ያለው እግዚአብሔር ይመስገን እንግዲህ ሰሞኑን ያለው ሁኔታ በጣም ከባድ ነው ወይኔ ወይኔ ወይኔ ስድባችሁ ወይኔ ስድባችሁ እናንተ በእኔ ቦታ ብትሆኑ ምን ትላላችሁ እንደውም እኔ ጎበዝ ነኝ ማለት ይቻላል የምር ብዙ ነገሮች ተቋቁሚ ያለው ብዙ ነገሮች ታግሻለሁ። አይቼ አይቼ ታግሼ ከአቅሜ በላይ ሲሆንብኝ ነው እንጂ ወደ ሚዲያ ያወጣሁት ማለት ነው። ሚዲያ ላይ ማውጣት አልፈለግኩም ነበር። ገብቷችኋል። ይሄ ያለውን ችግር እኛ በውስጥ መጨረስ እንችል ነበር፣ ግን እዚህ ጋር ለምን ወደ ውጭ እንዳወጣችሁ ታውቃላችሁ። ሁላችሁም የስደት እህቶቼ፣ የእኔ ነገር እንደደርስባችሁ ስለፈለግኩ ነው ማለት ነው። በእኔ የደረሰው በእናንተ እንደደርስ ስለፈለኩ ነው። እንደዛ ልናገር የፈለግኩትና እሱኑም ጠርቼ ልጠይቀው የፈለግኩት አይታችኋን። አንዴም ሁለቴ አግኝቻችኋለሁ። ከሳሚ ጋን ባለፈው አግኝቼ ጠይቄዋለሁ። በጸባይ በትግስት ማለት ነው። እና ብዙዎች በጣም እየተሳደባችሁ ነው። ለምን ትሳደባላችሁ? እኔ እናንተ በእኔ ቦታ ብትሆኑ ምን ትላላችሁ? ለምን እንደ ራሳችሁ አታዩትም ማለት ነው። እኔ እንጃ ብቻ ከባድ ነው። እኔ ክፉ ነገር ስትናገሩ በጣም ይደብረኛል። የውስጤን ስላላወቃችሁ ብታውቁ ኑሮ አይደለም፣ እንደዛ አትሰድቡኝ። እኔ እንጃ በጣም ታዝኖልኝ ነበር ማለት ነው። ውድ ቤተሰቦች እና አትሳደቡ። እኔ የማንም ትዳር እንዲፈርስ አልፈልግም። መጀመሪያ ሚችኋል ይህ ደግሞ የተለያዩበት እንግዲህ በእኔ ሚሆን በእኔ የማይሆን እሱ ፈጣሪ ነው የሚያውቀው። ፈጣሪ ነው የሚያውቀው። እና ሰው ሲያጠፋ መምከር ነው ያለባችሁ፣ መሳደብ የለባችሁም። እኔ እንጃ ምን እንደምን ሁሉ አላቅም። የምር በጣም ቴንሽን ሁኛለሁ። አንዳንድ ልጆች በጣም ቅስም የሚሰብር ነገር ነው የምትናገሩት። ተው እንደዛ አይባልም። ለእናንተም ትምህርት ይሆናል የሚለውን አስቤ ነው፣ ገብቷቸኋል እንጂ እኔ ለማንም ሰው ክፉ ሁኛ አይደለም። ከዚህ ችጋ ትሂድ፣ ከዚህ ችጋ እንዲህ ትበል፣ ልጅሽን ለምን ሚዲያ ታውጫዋለች? ልጅሽን አሳቀቅሹ። ደግሞ ስቆጠው ምን ነበር ያላችሁት? ለልጅሽ ክብር የለለሽ ማለት እንደ ለልጀማ ክብር ሰላለኝ ነው። እሺ፣ እንደዚህ ስር ብዬ ቁጭ ያልኩት ማለት ነው። እኔ ልጅ ሲያጠፋ ደግሞ ግደታ መቆጣት አለብኝ። ወይም እንደ ሳልቆጣው ዝም ብሎ ካደገ እንደናንተ ነገጧት ተሳዳቢ ይሁን ወይም ዘልዛል እንደ ይሁን እንደዛ እንዲሆን ሳላልፈለኩ ነው። ገብቷችኋን ልጅ ሲያጠፋ ደግሞ ኮስተር ማለት ሳላለብኝ ነው። አንዳንድ ልጆች ለልጁ ክብር ሲጭም ምናምን እያላችሁ ለምጽፉ ልጆች ነው መልስ የሰጠኋችሁ ማለት ነው። በጣም የምትናገሩት ነገር ብስማሙ አጥንቱ ሁሉ ይሰብራል። ችግር የለውም፣ ይሁን ስርቪ የሚጣበቅ ወይም የሚገል ቢሆን ያው ነበር ማለት ነው። እና እኔ ጉዜ ያለበትን ሁኔታ ታቂያለሽ። ለምን እንደዚህ ታደርጊያለሽ? አዋቃለሁ። ግን ስ እኔ ስምላር ግን ኮ ከመጀመሪያም እኮ ላናግረው፣ ላወያዩ፣ አይዞህ ልለው ነበረ፣ ከጎኑ ልሆንለት ነበር፣ ዩቱብ ሚክፈት ስራ ልለው ነበር። እንደዚህ ያጠየቁት ግን እኔም የማወራው ሌላ እሱ የሚያወራው ሌላ። እሺ ምን አድርግ ነው የምትሉኝ? እንዴ ከዚህ በላይ ምን ልሆንለት? እንዴ ባንቺ ምክንያት ባንቺ እንትን አረብስ ባታስ ደጋግሙ ደስ ይለኛል ማለት ነውና፣ ኔንጃ በስማም በጣም ነው የተናደድኩት። ብቻ ኔ አታናዱ ይበቃ ታውኝ በቃ፣ ኔ ራሴ እንዳጠፋላችሁ ነው እንደሚፈልጉት አንድ ሰው። እናንተ ጥሩ ነገር ስትጽፉ ያ ሰው ጥሩ አስተሳሰብ ይመጣለታ። ደግሞ መጥፎ ነገር ስትጽፉ እልህ እየተያያዘ እናንተ እልህ የሚያያይዝ ነገር አትናገሩ። ማንም ሰው ሲጣላ ተው እንዲህ ነው እንዲ ነው ማለት ብላችሁ ማለት ነው እንጂ ያለባችሁ። እናንተ ስትወስኑ አንድ ሰው ቀርማችሁ ሳላወቃችሁ ብቻ ሳይሆን ትክክለኛ ነገር ነው መፍረድ ያለባችሁ። አሁን እኔ እያልኩ ያለሁት ተበደልኩ በላይ ላይ እንደዚህ ያደረገ ነው እያልኳችሁ ያላችሁት ግን የስድብ ማት ነው የደረደራችሁብኝ። እሺ እኔ ምን ላድርግ? እኔ ኮ እሱን ኮ ስደት ከመሄዴ በፊት እኔ አለኝ እያልሁ ብሬን ሁሉ እየላኩ ለእሱ ብሬን የበላ ሰው እኮ ነው። ግን ትቸው ነበረ ሌላ ትዳር መስረቷን ብዬ ትቸው ነበረ። ምክንያቱም እኔ ጥሩ ልጅ ናት ያገባት ልጅ እኔ በጣም ነው የምወዳት ለሰው ጥሩ የምታስብና ሰው እንዲሰራ የምፈልግ ልጅ ነች። ምክንያቱም እኔ ከእሷ ጋር ስለሆነ ትቻው ነበረ። ከሌላ ጋር ቢሆን ግን አልፋተውም። ምክንያቱም እኔም ጊዜን አቃጥላል፣ ገንዘቡንም በልቷ። እንደውም አሁን የነበሩበትን ቤት ይሄ የእኔ ቤት ነው ብሎ ነበር ማለት ነው። ግን ሳያው የተከራዩት እንደሆነም ሳላወቅኩ ብሩን ያላግባብ እንዳጠፋው ሳላወቅኩ ነው የተወኩት ማለት ነው። እና ምን አድርጊ ነው የምትሉኝ? እሺ እናንተ በእኔ ቦታ ብትሆኑ ምን ትላላችሁ? እኔ የምትሳደቡ ልጆች ወይም አይምሯችሁ ሌላ ነገር እንዳያስብ ነው ይሄን ነገር እየነገርኳችሁ ያላችሁ ያለሁት ማለት ነው። እኔ አሁንም ቅድም እሱንም በእርግጥ የልጅ አባት ነው፣ ክፉ ነገር እንዲደርስበት አልፈልግም ግን ግን ይሄ ሰውዬ እንደዚህ አጠፋ አይደለ። ዝም ከተባለ ነገ ጥዋት ደግሞ አንድ ወንድ እንደዚህ አረብ ሀገር ያለችው እህታችንን በሕይወቷ እየተጫወተ ተጫወተ አለሁሽ ቤት እየሰራሁ ነው እንዲህ እያልኩ ነው እያለ ገንዘቧን እንዳጠፋ አልፈልግም። ሁሉም ሰው በአሁኑ ሰዓት ሶሻል ሚዲያ ተጠቃሚ ስከሆነ ድረስ ልክ በኔ የደረሰው የብዙ ሕይወት መትረፍ ሊሆን ይችላል የብዙ እህቶቼ መሸወድ ትምህርት ሊሆን ይችላል የሚለውን በማሰብ ነው እኔ እንደዛ እያደረግኩ ያለሁት ማለት ነው። እና እኔ እሱን አምኜ ገንዘቤን ስልክ እንግዲህ አስባችሁ ታናረቤት መከራዬን አይቼ ፈግቼ ስንት ነገር አንድ ዋሸኝ፣ ሁለት ገንዘቤን በላ፣ ሶስት ደግሞ ከሱ ደግሞ ልጅ መውለዴ ነው በጣም የሚያናድደኝ ማለት ነው። ከማይሆን ሰው ጋር ማለት ነው። ለተዳሩ ታማኝ ያልሆነ ባለጌ ነው። እሺ በጣም ሲበዛ ባለጌ ነው። እኔ እንደውም ትቸው ነው እንጂ ነገጧት ልጅ አባቴ ሲለኝ የሚለውን አስቤ ነው እንጂ የምር በጣም እኔ እንጃ እሱን እኔ ምንም ብዬ እንደምናገር አላቅም። ብቻ እሱ ፈጣሪ ይፍረድበት፣ ሌላ ምንም አልልም። እና ውድ ቤተሰቦች አትሳደቡ፣ የምር ሰውንትን ሲል በቃ ሰውን ለማስማማት ሞክሩ። እኔ እሱ ክፉ ነገር እንዲደርስበት ፈልጌ አይደለም። በነገራችን ላይ እንደነገርኳችሁ ሳላና አደደኝ ነው። ገንዘቤን በልቷል፣ ምንም አልመሰለኛው። የልጅ አባት ስለሆነ ችግር የለውም ይሁን። ልጄ ነገ ጧት ሲያድግ ይረዳኛል። ልጄ ነገ ጧት ትልቅ ደረጃ ይደርስልኛል። እዛኔ እንዴት ብዬ እንዳሳደግኩት አሁን ያለሁበት ላይፍ እንዲያው ነው አንዳንድ ቪዲዮ ላይ እያስገባሁት ያለሁት ማለት ነው። እና ደግሞ አትሳደቡ። ነገ ጧት እኮ ትልቅ ደረጃ ሲደርስ ልጅኮ አይታወቅም። መንግስት አይደለም የኢትዮጵያ የዓለም መንግስት ሊሆን ይችላል። ግን ይሄ የሚጻፈው ኮሜንት እንግዲህ ዩቱብ ላይ እንግዲህ አስባችሁታል መቼም ቢሆን የማይጠፋ ነው አይደለም? የኔ ልጅ የእሱ የልጅ ልጆች ራሱ ያንን ኮሜንት ማየት ይችላሉ። ያንን ተገንዛቢ በማድረግ ስትጽፉ ኮሜንት በቃ አስተያየት እንትን ማለት አለባችሁ። እላፊ ቃል ባትናገሩ ደስ ይለኛል። እና ማንም ሰው ሳይከፋ ወደ ሚዲያ አያመጣም። እና እንደነገርኳችሁ በውስጥ መጨረስም እንችል ነበረ፣ ያው ሰው ይማርበታል የሚለውን ሀሳብ በማሰብ ነው። ውድ ቤተሰቦች ና አትሳደቡ። የምር ስትሳደቡ እኔ እንጃ ብስማም አረ በስመ አብ ግን ትንሽ አይሰቀጠጣችሁም? እጃችሁ እንዴት ይጽፍላችሁ እንደዚህ አይነት ነገር? አረ በስመ አብ እኔ ካስደሰታችሁ አሁንም ቅድምም ጻፉ። ግን እኔ ህሌ ህሌናችሁ ካልወቀሳችሁ ጻፉ። አንዳንድ ልጆች ደግሞ በጣም ስማርት የሆናችሁ ልጆች በቃ አላችሁ። በቃ ይዟችሁ፣ ችግራችሁን ቀስ ብላችሁ ፍቱ። እንደዚህ አታድርጉ፣ ምናምን በቃ አለ አደለ። ምክር የምሰጡ ልጆች አሉ። ዲኤንኤ ያስመርምሩ ቀስ ብላችሁ ምናምን የምትሉ ልጆች አሏችሁ። ዲኤንኤ ደግሞ ደም የለኝም ደም የለኝም ይላል። ምን ላድርግ? እስኪ ሰሞኑን እንኳ ደም አጠራቅሞ ቢሆን ከሆነ ደግሞ እጠይቀዋለሁ። እስኪ በጽበይ እሱን ከማሳሰዴ በፊት ማለት ነው። እና አንቺ ምን ስለሆንሽ ነው የምታሳስሪ? ማናቅ መሰለሽ፣ እንዲ ህግ ዝም ብሎ ያስራን። እንዲ ልጅ ልጅ እኮ ምስክር አያስፈልገውም። አባያ ላይ እየተከተለ እያያችሁት አይደለ እንዴ? የልጅ እኮ ምንም ምስክርነት አያስፈልገውም። እና ውድ ቤተሰቦች እየፈለግኩት ነበረ አጣሁት። ባለፈው ሄድኩኝ ሰፈሩ። በእርግጥ ሳሚንም ቤቱን አሳየኝ ብለው እምቢ አለ። እኔ እሺ ሲለኝ የሚያሳየኝ መስሎኝ ነበር። ግን አላሳይሽም፣ እንዴት ብዬ ነው የማሳይሽ ዜድ እንዳይቀየመኝ። እኔ በቃ ይቅርታ አላሳይሽም አለኝ። ግን ከሰፈሩ ብዙ ሰዓት ተቀመጥን፣ ሰዎች ይዤ ምናምን ተቀምጠን ነበረ። ብፈልገው ብፈልገው አጣሁት። እንደውም እዛ ጎረቤት ስጠይቃቸው፣ ኧረ ይህን ሁለት ቀን አላየ ነው ምናምን አሉ። ወይ የእሱ ተባባሪ ሆኖ ይሆንም አላውቅም። እና ፈልጌ ፈልጌ አጣሁት። አሁንም ቢሆን እኔ እሱን ለማሳደድ ወደኋላ አልልም። ምክንያቱም በህይወት በሰው ህይወት ነው እና የተጫወተው። በሰው ህይወት እንዲቀልድ ሰላም ማልፈልግ አልፋታውም። እና ወዱ ቤተሰቦቼ በቀጣይ በአሪፍ ቪዲዮን መጣለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁንም ወዳችኋለሁ በክርስቶስ ፍቅር። እና የምትሳደቡ ልጆች ደግሞ ልቦና ይስጣችሁ። አንዳንድ ጥሩ ምክር ደግሞ የምሰጡ ነው ያው እግዚአብሔር ይስጥ፣ ግን ጨምሮ ጨምሮ ይስጣችሁ። የምትሳደቡትም በቃ ልቦና ይስጣችሁ። አሁንም ቅድም ሌላ ምንም ነገር የምላችሁ ነገር የለም። ሰላም ሁኑልኝ። በስደት ያላችሁት ወንድሞች እግዚአብሔር ከእናንተ ጋር ይሁን።